ክቡራትና ክቡራን ተከታታዮቻችን በዛሬው አጫጭር ዜናዎቻችን ጠቅላይ ሚኒስትር አብይ አህመድ ጣሊያን ገቡ የሚሉትን ዘገባዎችና በተጨማሪም በአማራ ክልል ከ240 ሺህ በላይ ሄክታር መሬት በበልግ እርሻ እየለማ መሆኑን ከዛም በተጨማሪ ኢትዮጵያን ተመራጭ የኮንፈረንስ መደረሻ እንድትሆን የስበት ኃይል እየሆነ ያለው አዲስ ኢንተርናሽናል ኮንቬንሽን ማዕከልን እንጎበኛለን ማለት ነው። አብራችሁን ቆዩ። እንግዲህ በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ ጣሊያን ገብተዋል። አዲስ አበባ ግንቦት 18 2017፣ ኤፍኤምሲ ጠቅላይ ሚኒስትር አብይ አህመድ ዶክተር እና የልዑካን ቡድናቸው ጣልያን ሮም ገብተዋል። በቆይታቸውም ከጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር እንደሚወያዩ የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ይህም ጉብኝታቸው እንግዲህ አውሮፓ ላይ ከሚያደርጉ ጉብኝት መካከል አንዱ መሆኑ ይታወቃል። ወደ በኋላ በዝርዝር እንመለከተዋለን። ወደ ቀጣይ ጉዳያችን ስንመለከት እንግዲህ በአማራ ክልል ከ240 ሺህ በላይ ሄክታር መሬት በበልግ እርሻ እየለማ መሆኑን እንግዲህ ተገልጿል ማለት ነው። አዲስ አበባ ግንቦት 18 2017። በአማራ ክልል ከ240 ሺህ በላይ ሄክታር መሬት በበልግ እርሻ እየለማ መሆኑን የክልሉ ግብርና ቢሮ አስታውቋል። በቢሮው የሰብል ልማት ጥበቃ ዳይሬክተር ማንደፍሮ አስላከ ዶክተር ለፋና ሚዲያ ኮርፖሬሽን እንደተናገሩት በበልግ ከሚለማው መሬት ከ አራት ነጥብ አምስት ሚሊዮን ኩንታል በላይ ምርት ይጠበቃል ብለዋል። ስንዴን ጨምሮ ዋና ዋና ሰብሎች በበልግ እየለሙ መሆናቸውን ገልጸው ከበልግ እርሻ ከታሰበው በላይ ምርት እንደሚገኝ የሚያሳይ ነው ብለዋል። ይሄን የተናገሩት እንግዲህ ያው የሰብል ልማት ጥበቃ ዳይሬክተር ማንደፍሮ አስላከ ወይም ዶክተር ናቸው። ኢትዮጵያን ተመራጭ ኮንፈረንስ መደረሻ እንድትሆን የስበት ኃይል እየሆነ ያለው አዲስ ኢንተርናሽናል ኮንቬንሽን ማዕከል ነው ተባለ። አዲስ አበባ ግንቦት 17 2017 የተለያዩ ሀገር አቀፍና ዓለም አቀፍ ኮንፈረንሶችን በስኬት እያስተናገደ መሆኑን አዲስ ኢንተርናሽናል ኮንቬንሽን ማዕከል አስታውቋል። የማዕከሉ የገበያ ጥናት የገበያ ና ጥናት ከፍተኛ ባለሙያ አቶ ቴድሮስ ገበየው ለፋና ዲጂታል እንዳሉት አዲስ ኢንተርናሽናል ኮንቬንሽን ማዕከል ዓለም አቀፍ ደረጃውን በጠበቀ መልኩ ሀገራዊ፣ አህጉራዊ፣ ዓለም አቀፋዊ ሁነቶችን እያስተናገደ ነው ብለዋል። የካቲት 22 ቀን 2017 ዓ.ም ተመርቆ ስራ የጀመረው ማዕከሉ እስካሁን የሀገር ውስጥ ሁነቶችን ሳይጨምር ዘጠኝ ዓለም አቀፍ ኮንፈረንሶችን በስኬት አስተናግዷል ብለዋል። ማዕከሉ ከዚህ በፊት በአዲስ አበባ በተለይም ታላላቅ ዓለም አቀፍ ኮንፈረንሶችና ኤግዚቢሽኖችን ለማስተናገድ ተግዳሮት የነበረ የነበረውን ደረጃውን የጠበቀ አዳራሽ ክፍተት መቅረፉን አስረድቷል። ኢትዮጵያ በምስራቅ አፍሪካ ተመራጭ ኮንፈረንስ ማዕከል እንድትሆን ትልቅ የስበት ኃይል እየሆነ እንደሚገኝ አስገንዝበዋል። ከዚህ ባለፈ የኢትዮጵያ መልካም ገጽታን ከመገንባትና የቱሪስት መዳረሻነቷንም ከማስፋት አንጻር ከፍተኛ አስተዋጽኦ እያበረከተ መሆኑን ነው ያስረዱት። የኮንፈረንሱ ተሳታፊ እንግዶች ቀልጣፋና ዘመኑን የዋጀ ሁሉን አቀፍ አገልግሎት እንዲያገኙ በትኩረት የተሰራ መሆኑን አብራርተዋል። ማዕከሉ የተለያዩ ኮንፈረንሶችን፣ ኤግዚቢሽኖችን፣ የንግድ ውይይቶችን ባህላዊና ዘመናዊ ክዋኖችን ሌሎችም እውነቶችን ዓለም አቀፍ ደረጃውን በጠበቀ መልኩ ለማስተናገድ ሁሌም ዝግጁ መሆኑን አጽኖ ሰጥተዋል። ይህን ዘገባ የዘገበው እንግዲህ መላኩ ገድፍ ነው። እናመሰግናለን።